የጥላቻ ንግግርን በተመለከተ ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የተሰጠ መግለጫ። ኢትዮጵያ ብዛ ሃይማኖት የሆነች ሀገር እንደመሆኗ የተለያየ እምነት ተከታዮች ለዘመናት ተፈቃቅደውና ተከባብረው ኖረዋል፣ እየኖሩም ይገኛሉ። ከቅርብ ጊዜ ወዲህ ግን በተለይም የማህበራዊ መገናኛ ዘዴዎችን በመጠቀም ይህንን በጎ እሴት በመሸርሸር ውዝግብና ግጭት ለመፍጠር የሚሰሩ አካላት እየተበራከቱ መጥተዋል። በተለይም የእስልምና መልካም እሴቶችና ነቢዩ መሐመድን ክብር በመድፈር ህዝበ ሙስሊሙ የሚያስቆጡ የጥላቻ ንግግሮችን በስፋት እየተሰራጨ በመሆኑ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ይህንን ተረድቷል፣ ይላል መግለጫው። ጠቅላይ ምክር ቤቱ እነዚህ አካላት ከዛሬ ነገ ህጋዊ እርምጃ ተወስዱባቸው ከጥፋታቸው ይታረማሉ በሚል ቀና ሐሳቤ ጉዳዩን በትዕግስት ሲከታተል ቆይቷል። ይሁን እንጂ ጠቅላይ ምክር ቤቱ ችግሩን ከዚህ በላይ በትዕግስት መመልከት ውጤቱ የከፋ በመሆኑ የእስልምናና የነብዩ መሐመድ ክብር የሚነኩ አካላት በህግ ተጠያቂ እንዲሆኑ ለማድረግ ከየትኛውም አይነት ተግባራት ቅድሚያ ቀድሚያ ሰጥቶ የሚሰራ ይሆናል። ይላል መግለጫውም የጥላቻ ንግግር በየትኛውም ወገን ቢሰነዘር ጠቅላይ ምክር ቤቱ በጽኑ እንደሚያወግዝና ተጠያቂነት እንዲሰፍን እንደሚሰራም ማወቅ ይገባል ብሏል። በመሆኑም በተደጋጋሚ ተከስቶ በቸልታ እየታለፈ ያለው የኢስላምና የነቢዩ መሐመድ ክብር የሚነካ የጥላቻ ንግግር ያደረጉ ግለሰቦች አስተማሪ ቅጣት እንዲያገኙ ጉዳዩ በቀጥታ የሚመለከታቸው የፍትህ፣ የጸጥታ፣ ደህንነት አካላት የህግ ተጠያቂነትን ለማምጣት መሰል ጥፋቶች እንዳይደገሙ ከመቼውም ጊዜ በላይ በልዩ ትኩረት እንዲሰሩ ምክር ቤቱ ያሳስባል። አንደኛ የሃይማኖት ተቋማት ጉባኤ ጉዳዩ ከዚህ በላይ ከመክረሩ በፊት የጋራ አቋም በመያዝ አፋጣኝ መፍትሄ እንዲያገኝ አስቸኳይ ውሳኔ እንዲወስን ቁጥር ሁለት ይህ በአደባባይ የተላለፈው የጥላቻ ንግግርና ሃይማኖታዊ ትንኮሳ በህዝበ ሙስሊም ላይ የፈጠረውን ህመም በአግባቡ በመረዳት የሚመለከታቸው የጸጥታና የህግ አካላት ተጨማሪ ጥፋት ከመከተሉ በፊት አስቸኳይ እርምጃ እንዲወስዱ። ሶስተኛ የሰሞኑ የጥላቻ ንግግር ምንጭ የተራ ግለሰቦች ቢመስልም ከጀርባው የአጀንዳና የሀሳብ ተጋሪ ያሉት በመሆኑ ህዝባዊ ቁጣ ከመቀስቀሱ በፊት የሀገርና የህዝብ ጉዳይ ያገባናል የሚሉ ሁሉ ከጠቅላይ ምክር ቤቱ ጎን በመቆም ትንኮሳውን እንዲያወግዙ። እንዲሁም አራተኛ ወቅቱ በሙስሊሞችና በኢትዮጵያ ኦርቶዶክስ ተዋሕዶ አማኞች የጾም ወቅት እንደመሆኑ እንዲህ አይነት ከሃይማኖትና ከኢትዮጵያዊ እሴት ያፈነገጡ የጥላቻ ንግግሮች የሚገሰጹበትና የሚታረሙበት የጽሞና ወቅት እንዲሆን ጥሪያችንን እናቀርባለን። ጠቅላይ ምክር ቤቱ የእስልምና አንኳር እሴቶች በተለይም የፈጣሪያችንን አላ፣ የነቢያትን፣ የመለኮታዊ መጻሕፍትና የደጋግ ተከታዮችን ክብር የሚያጎድፉ ማንኛውም አይነት የጥላቻ ትንኮሳና ድርጊት በህግ አግባብ እንዲታረም ተቋማዊ ኃላፊነቱን የሚወጣ ይሆናል። ለእውነተኛ ሰላምና አብሮነት የሚቆረቆሩ አካላት ሁሉም ድርጊቱን እንዲያወግዙና ለፍትህ እንዲሰሩ ጠቅላይ ምክር ቤቱ በድጋሚ ጥሪ ያቀርባል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት አዲስ አበባ ኢትዮጵያ